ያች ቀን ማታ መቼም ማረሳት መቼም ማለት ነው። እንዴት እንደሆነ ፈጽ የሪኩዌስት ላክ አናቃታለን። የዛን ቀን የተጨመኩት አጨማመቅ እስልምና ላለመቀበል ምክንያትን ያሳጡኝ። የዛን ቀን እና አንድ እንዴት ልበላችሁ፣ የማይታወቅ ልጅ ነው እውቀትም የለም የሚባል ልጅ ፈጽ። ሰላሙ አለይኩም ሰላም ወረህመቱላ ጃ ጀማው ሰላም አሉ ያቺን ማታ መቼስ ታስታውሳታለህ። ያቺ የሸንኮሯ ጭማቂ እዚላ አላ አዲዮ ጌቲ የዛኔ እኮ ተገኘ ወላሂ ታገኝ ማሻአላህ። እና ምንድነው የዛን ቀን የተፈጠረው፣ ያው አንዌም አለ አቡ ሰይባ አለ፣ ከዛ ውጭ ማን እንዳለ አላውቅም። እና አይ ቲንክ የሆነ ነገር ናይፍ የሚባል ልጅ አለ፣ እኔ አይቼው አላውቅም፣ የሚታወቅ ልጅም አይደለም እና አስሬ ነው ጃህ ላወራ ከፈልጋለሁ ይለኛል። እኛ ደግሞ የብዙም ስለማይታወቅ የረባ ነገር ያወራም እያልን ወሬያችንን እንቀጠለን። እንደዛ ነው አይደለ አንዌ? ሆኖ ያ እሱ ጋ እንደን ማን ነው አሜ በላየ፣ እና ሀዩም ነበረች አይደል? አዩ ሰለም ተው አዩም ነበረች። አ ሶስታችን እና እሱ ነበር ራይት። እና ምንድነው የሆነው በጣም የሚገርመው ነገር እኔ እስልምናን አክ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ እኔ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነቢዩ መሐመድና አንዳንድ ነገሮችን አውቅ ያሉና፣ ልጁ ምን አለኝ፣ ለምንድን ነው የማትሰልመው ሲለኝ፣ አይ እኔ በነቢዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅክ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅክ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ፣ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይህ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅነ ብሎ አለማመኑ አይከብድም ወይ? አለኝ። እንዲህ ነው ያለኝ። እንዲህ ማ ሼም ነው ማመን አለብኝ አለ። በነቢዩ መሐመድ በኩል ለእኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶ እንከናተለት እንዴት ነው ይህን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተካል? ጸጥ ነው ያልኩ፣ ጸጥ ጸጥ ማለት ነው ምንም አላልኩም። ከዛ በሉኑ ጣብዬ ስቄ እነ ፍጹም እንደተገኙ አውቀዋል። ከዛ በቃ ከራስ ጋር ትግል ጀመርኩኝ። የመጀመሪያው ቀን የመጀመሪያው ቀን እኔ የምወዳቸው ሙስሊም ጓደኞች አሉኝ። ግድ ጩጭ እያሉ ስለ እስልምና የተወሰነ ትምህርት ቤተሰቦቹን በጣም ነው የምወዳቸው። ሌሊት ላይ ነው ተኝቼ ሻሃዳ እየያስኳየው ማለት ነው ሻሃዳ ጓደኛ ያለ የጓደኛ አባት ነው እና በል ሻሃዳ ያዝ ብሎኝ ሻዳ እያስያዘኝ፣ እኔ ሻሃዳ ሲያሳይ በጣም ነው ውስጥ የሚነካው፣ በጣም ማለት ነው በቃ የሆን አለው ስሜት እኔ ምን እንደሆነ አላቅም። እና የዛን ቀን አለቀስኩኝ። ከዛ ደነገጥኩና ተነሳ። በተነሳሁበት ቅጽበት ፊቴ ላይ እምባ ነበር። ዛሬ ነገር እንዴት ነው ምናም ብዬ፣ ከዛ ሌሊቱን እንትን አልኩኝ፣ እንትን ጊታር አጠና ነበር እና ጊታር እያጠናው አነገውና ጠዋት ወደ ስራ ሄድኩኝ እና ይሄ ነገር የሆነ አይ ቲንክ ሰኞ ለት ነው። ከዛ ሮብለታ ድጋሚ እንደዚህ ሆነ። ሮብለታ እንዲሁ ማታተኝቼ ይሄ ሰውዬ ሻዳ ያስ ያዘኛየው አለቀስ ከሆነም ተነሳው ደንግጭ በቃ የሳኩ አሁንም ተመሳሳይ ነገር ሄደ። ከዛ ዓርብለታ ዓርብለታ ነው አንድ ራስታ ጓደኛለኝ አይ ቲንክ ሃሚድ ይባላል እና ረጅም ራስታ ነው ያለው። እንዴት ነው ግን መስጊድ የምገበው ስለው፣ እኔ ማንንም አልሰማም ማንንም አላናግርም አለኝ። ገብቼ ሰላቴን ሰግድና አለ መስጊድ ጋር የሆነች ጥግ ቦታ ተቀምጬ በቃ የሆነ ቫይብ አለው ሜዲቴት አድርጌ ምናምን ወጣለሁ ምናምን አለኝ። ግን ማንም ሰው አይነካኝም ምናምን ነገር አለኝ እና ስለ እኔም ስል አንተም እኮ ቆየህብኝ፣ እኔ እንዲምትቆይ አይመስለኝም ምናምን ይህ ሰው እያማል እ ምንድን ነው ተደራረቡብኝ አልኩኝ። ከዛ ዓርብ ዕለት ነው። ዓርብ ዕለት እንዲሁ ሌሊት ተኝቼ በቃ ሻሃዳ ሲያዝኝ ሻሃዳውን እያልኩኝ አሁንም አለቀስኩ። ፊቴ ላይም ባገኘው። ከዛ ቅዳሜ ጠዋት ነው ቀኑን ሙሉ ሲጨቃጨቁ አልኩኝ። ዘጠኝ ሰዓት ላይ ነው ለታላቁ አብርሃም ደወልኩለት። ለታላቁ አብርሃም የደወልኩለት አይ በቃ ሻሃዳ መያዝ አለብኝ ማለት እስልምናን ላለመቀበል አዳምና ሔዋን ከጀነት ሲወጡ ጫማ አድርገው ነበረ ወይስ ጫማ አላደረጉም ነበረ የሚል ጥያቄ ነው መጠየቅ የቀረኝ ጥያቄ አጥቼ ማለት ነው ሶ አይ በቃ ይህን ያህል እንትን መሆን የለብኝም። በቃ ሻሃዳ መያዝ አለብኝ ብዬ ደወልኩለት ለታላቁና፣ ስደውልለት እሱ ታላቁ ወይ ደግሞ ተኮላ ነው የሚለኝ ተኬ ይለኛል። ከዛ ታላቁ እንዴት ነው ምናምን ስለው አይገርምም አሁን ልደውልልህ እያሰብኩኝ ደወልክ ምናምን ነገር አለኝ። ከዛ ምን ነው በሰላም ስለው አረ ታላቁ በቃ በህይወት አትቀልድ ሻሃዳ እያዝ አለኝ። ወላሂ እኔ ወላሂ ነው የምላችሁ አልምልም እንደ እኔ እኮ ሻሃዳ አስይዘኝ ልልክ ነው የደወልኩልህ፣ ስለው አላመንም። ተንቀጠቀጠ። ከዛ እስቲ ማርያምን በል፣ እግዚአብሔርን በል አለኝ። ማለት እና እሱምም እንዲ ያስቅ ነበረ። አላመንም። ከዛ ወላ የምሬ ነው ሻዳ አስይዘኝ፣ ሻዳ መያዝ በቃ እፈልጋለሁ አልኩት። ከዛ እሱም አላመንም። በቃ ቆይ ምን ላድርግ፣ ቆይ ኡስታዝ ጋር ልደውናል ሲለኝ፣ ቶሎ አሲዘኛ ሀሳቤን እንዳልቀይር አልኩት። ከዛ ቆይ ሺ ቆይ በቃ እንትና ጋ ደውዬ ያስይዛሃል ብሎ እሱ ራሱ እንትና ያለው ራሱ ማን እንደሆነ ስልኩን ዘገው ማለት ነው። በዘገው ቅጽበት መልሶ ደወለ። ከዛ ምን ሺ ምናም ስለው እንዴ መንገድ ላይ ያለሁትና ምንፈራው መሰለህ ካለኝ ሻሃዳ ሳላ ሲዝክ የሆነ ነገር ብትሆንስ በልና ሻሃዳን ያዛሉ። ከዛ ሻሃዴን ያስኩኝ ማለት ነውና ይሄ ነው ሻሃዴን ያስኩበት ቅጽበትና ከዚህ ሌላ በጣም እስልምናን እንድቀበል ያደረጉኝ ማት ሚሊየን ምናልባት ወደ 13 ዓመት ባለ ጆርኒ ውስጥ ያሉ በጣም ብዙ ነገሮች አሉና እስልምናን እንዲይዝበት ያደረገኝ ማለት የመጨረሻ ወደ እስልምና ስገባ የነበረው ፍትጊያ ነበረና ይሰ ሚራክል ማለት ነው። በጣም በቃ ያስገርም ነበረና እና በነገራችን ላይ ሆቴካሊዋ ይገደላል። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ አሰሩ፣ ማጭናችሁን ጦር አድርጋችሁ አሰሩ። ገራገሩ ጠመኛ ይሁን፣ ደካማው እኔ ብርቱ ነኝ ይበል። ስለዚህ አንድ ሰው ሃይማኖትን ከካደ በብሉይ ኪዳን፣ በአዲስ ኪዳንም የሞት ቀጥሎ ስለ ጓዴ ያወራል። በጓዴ እንደሆነ ማለት ነው። ዳውድ እንትላለ እንቶ እንትለለው ይሄ ከመጽሐፍ ውስጥ ስኪያ ከመጽሐፍ ውስጥ ደግሞ ልስጥ እጅ ላይ መጽሐፍ መዝግብሽ ያስነ ዘዳግም አስራ ሰባት ቁጥር ሁለት እንደዚህ ይላል። አምላክህ እግዚአብሔር ከሰጠህ ከአገርህ ደጆች በማንኛው ቤትም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፉ የሰራ ቢገኝ ይላል። አያ አንድ ወንድ ወይም ሴት ከእግዚአብሔር ቃል ቢወጣ ማለት ነው ሄዶም ሌሎችን አማልክት ያመለከ ከክርስትና ወጥ ወይም ደግሞ ሌላ እግዚአብሔር አምላክ ያመለከ ካለ ማለት ነው። እኔ ላያዘዝኳቸው ለጨረቃና፣ ለፀሐይና፣ ለጨረቃ ለሰማይ ሰዓት ሁሉ የሰገደ ቢገኝ ጣዖት ያመለከ ካለ ቢያወሩልህም ብሰማ፣ ይህንን ነገር ፈጽመህ መርምር። እነሆ እውነት ሆኖ ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሰረግጡ ነው ቢገኝ፣ ይህ ክፉ ነገር የሰሩትን ወንድ ወይም ሴት ወደ በርህ ታመጣቸዋለህ፣ እስኪሞቱ ድረስ በድንጋይ ተወግራቸዋለህ ይላል አያ ስለዚህ በእግዚአብሔር አንድ ሰው ክሮ ጨረቃም ቢያመልክ ምንድን የሚደረገው? በድንጋይ ይወገራል። የህግ እንትን ስለሆነ እ የህግ ምናምን ነገር ስለሆነ ብሉይ ኪዳን ዘመን አይደል? የህግ ዘመን ነው እና ለዛ ነው። እሱ እንደዛ ነው። ታድያ ይሄ ህግ እ

መጀመሪያቤተክርስቲያን መጽሐፍ ከዛ ደግሞ ከመጽሐፍ ሰጠለመጽሐፍ የሚሰጥ መት የቅድሞ መጽሐፍ እንደዚህ ይላል። እሺ እንደዚህ በወንጌል መምጣት ኦሪት እንደቀረች በሐዋርያ ስብከት የነቢያ ትቤት እንደጠፋች ሰንበትም ትንሣኤ በሆነበት እሁድ እንደተሻረ የሚናገሩ አሉ። እኛ ግን ኦሪት በወንጌል ስብከት ከበረች ነቢያትም ከሐዋርያት ትምህርት ከፍ ከፍ አሉ እያለ ይቀጥላል። እንዳለ ብ ይነገራል። ስለዚህ አያቸዋ ቤተክርስቲያን ከተባለ በኦሪት ትምህርት በወንጌል ትምህርት ኦሪት ከበረች እንጂ የሚል ነገር የለም። ህጉ አልቀረም። ቃል በቃል ቀረች ነው ያለው ህጉ እስከ ዛሬ የሚፈጸመው የእግዚአብሔር ህግ አይሻልም። እሺ ሊገ መሀል ረሃብም አለ እንቅልፍም አለ፣ እርቦኛል እና ለዛሬ ብቃነሽ ና። አመሰግናለሁ በጣም ደስ የሚል ስርዓት ነው ያለ እውቀት ፈላጊ ነ እንዳየህ ከሆነ እና አላሂ እስካሁን ቆይተ እንግዲህ እስካሁን ያወራልህ እንደዚህ አዲስ አበባ ቤትን ያዘጋቸው እራሱ ለምንድን ነው እንደ አላህ ካለ አንተ እንደው ቀጥተኛው መንገድ ብታገኘ ዱአ እናደርግልሃለን። እሺ ወገናችን፣ አላህ ቀጥተኛ መንገድ እንዲመራህና ቀጥተኛው መንገድ እንድታገኝና አንድ አምላክ እንድታመጥ ጥሪ እናቀርብልሃለን። መልካም ምሽት ይሆንልህ እና በጣም ደስ የሚሰን ስራት ነው ያለ። ቀጥልበት እየመጣ ጠይቅ። እሺ ወገናችን፣ ቤተ ቤታችን ነው። እየመጣ ጠይቅ። እሺ አመሰግናለሁ። መልካም ምሽት ሁላችሁም ኮሜንት ላይ